እዚህኛው የማንቸስተር ዩናይትድ ስብስቦች ውስጥ በጣም በጉጉት ከሚጠበቁ ወደ ፎርማቸው ሲመጡ ማንቸስተር ዩናይትድን በደንብ ያገለግላሉ፣ ያግዛሉ ተብለው ከሚጠበቁ ተጫዋቾች መካከል በቀዳሚነት ይነሳል። ደግሞም ባለፉት ጥቂት በማይባሉ ጨዋታዎች ውስጥ የዩናይትድ ቁልፍ የመሆን እድል ያለው ተጫዋች ይመስላል። ሜሰን ማውንት ማለት ነው። እና ወሳኝ የሚባሉ ሶስት ጎሎች አሉት ምንም እንኳን ከዚህ በላይ እንዲያደርግም ጭምር የሚጠበቅበት ተጫዋች ቢሆንም ሜሰን ግን ከቼልሲ መለያየት በኋላ ጉዳቶች በሚፈልገው መልኩ እንዳይጓዝም ጭምር እያገደው የሚገኝ ተጫዋች መሆኑ እርግጥ ነው። አሁን ግን የዩናይትድ ሶስት ጎሎች የሆነ የሚያሳዩን መልእክቶች አሏቸው። በጣም ጥራታቸውን የጠበቁ በጣም ታይሚንጋቸውን የጠበቁ እና ቡድኑን ወደ ተሻለ ደረጃ ማድረስ የሚችሉ ስለመሆናቸውም ጭምር ልናነሳቸው ወድጃለሁ። አንዳንድ ቁጥሮቹን እንመልከትና ወደኋላ መለስ ብለን እናነሳለን። ለምሳሌ በጣም በጣም ጥሩ ሊባል የሚችለው ከሰንደርላንድ ጋር በነበረው ቆይታ የመጀመሪያውን ጎል በማንቸስተር ዩናይትድ መለያ አስቆጥሯል። ያ ከብሪያንም የሚሰጠው ኳስ ኳሱን ኮንትሮል ያደረገበት መንገድ እና ወሳኝ የሚባልም ኳስም ጭምር ነበር በዛ መርሃ ግብር ላይ ሲያስቆጥር የተመለከት ነው ማለት ነው። ቀጥሎ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ ቡድኑ ወደ ሁለት ለአንድ እንዲመጣም ጭምር በነበረው እንቅስቃሴ ከብሩኖ ፈርናንዴዝ ጋር ያንን አስደናቂ የሚባል ፍሪ ኪክ ወይም የቆመ ኳስን ወደ ጎልነት የቀየረበት መንገድ ምናልባት የእሱ ጥሩ ከሚባሉ ምሽቶች ውስጥ አንዱ እንዲሆንም ጭምር የሚያግዙ ሊጠቁሙ ከሚችሉት መካከልም ጭምር የሚነሳ ምሽት ነበር። ደግሞ ከዚህ በኋላ ቀጠለና ልክ በሞሊኖ ስቴዲየም ባሳለፍነው ሰኞ ምሽት ማለት ነው፣ ከወልቭስ ጋር በነበረው ጨዋታ የቡኑን ሌላኛውን ወሳኝ የሚባለውን ጎል አስቆጠረ። አንዳንድ ጎሎች አሉ፣ ለምሳሌ ቡድናችሁ አንድ ለባዶ እየተመራ የምታስቆጥሩት ጎል ሶስተኛና አራተኛ ጎል ከሚቆጠሩ ጎሎች በቫሊዩ ደረጃ ከመዘናቸው በጣም ከፍ ያሉ ናቸው። ምክንያቱም ቡድናችሁን በጣም ከወረደው ስሜት ይበልጥ ጨዋታውን ወደ መቆጣጠር ጨዋታን ወደ ማሸነፍ ወደ ጨዋታው ስሜት እንዲመጣም ጭምር በሚያግዙ የሂደቶች ላይ እንዲሳተፍም ጭምር የሚያደርጉ ስለሆኑ ማለት ነው። የፎርም ጉዳይ ካልሆነ በቀር የሜሰን ማውንት እንቅስቃሴ ብዙሃኑ አሰልጣኞች የሚፈልጉት የሚወዱት ነው። ለዚህ ማሳይ ወደኋላ መለስ ስትሉ ቼልሲ በአውሮፓ ቻምፒዮንስ ሊግ በቶማስ ቱሄል ስር ሆኖ ማለት ነው ማንቸስተር ሲቲን ሲያሸነፍ ያችን ቅጽበት እናስታውሳታለን። በጣም አስደናቂ የነበረ ለካይ ሃቨርትዝ ኳሱን ያቀበለበት መንገድ ከዛ ምን አይነት ረጅም ኳስ ማቀበል እንደሚችልም ጭምር የተመለከትንበት ነበርና ኢምፕሬሲቭ ከሚባሉ ሲዝኖቹ መካከልም ጭምር ይነሳሉ። አሁን እያንዳንዱ ተቾቹ በተለይም ከወልቭስ ጋር በነበረው ጨዋታ ላይ ዳሜጆቹን በመቀነስ የተጋጣሚን ጫናዎች ላይ ደግሞ ማሳደር የሚችል አይነት ተጫዋች ስለመሆኑም ጭምር ይነሳለታል እና አሁን በዩናይትድ ቤት ውስጥ ቀጣዩ የቡኑ ከጉዳት ውጭ ከሆነ በጣም በትልቁ ቡድኑን ማገዝ ከሚችሉና ወደ ፎርማቸው እንዲመጡም ጭምር በርካታ የእግር ኳስ ተመልካቾች የሚመኙለት አይነት ተጫዋች ስለመሆኑ በደንብ መረዳት የምንችልበት ልክ እያየን እንገኛለን። አንዱ ጥሩ ነገር ለሜሰን ማውንት የዚህ ውድድር ዓመት ጥሩ እንዲሆንም ጭምር ከሚያግዙት ተብለው ከሚነሱት በዩናይትድ ቤት ውስጥ ሉክሾ ከጉዳቱ ከተመለሰ በኋላ እንዲሁም አሁን አሁን ለምንድን ነው በእንግሊዝ ብሔራዊ ቡድን ስብስብ ውስጥ ያልተካተተው የሚል ጥያቄም ጭምር የሚነሳለት ተጫዋች እየሆነ ይገኛል። እና የሉክ ሾ በጣም ጥሩ መሆን፣ የሉክ ሾ በጣም አግሬሲቭ መሆን፣ የሉክ ሾ የአሰልጣኝ ሩበን አሞሪምን ጌም ፕላን ለመተግበር ትክክለኛ ከሚባሉ ምርጫዎች ውስጥ አንዱ መሆን እና ደግሞ ኳስ ላይ ቦል ኦሬንትድ ላይ በጣም ጥሩ መሆኑ ይበልጥ ከሜሰን ማውንት ጋር መግባባት የሚችሉ አይነት ተጫዋቾች መሆናቸውን እንረዳለን ማለት ነው። በቀኙ የክንፍ መስመር ላይ በምንመለከተው ዩናይትድ የማጥቃት ሂደት ላይ ሶ አሁን ባለበት ሁኔታ የቆሙ ኳሶችን ማሸነፍ የሚችል ተጫዋች ሆኖ የተመለከት ነው የምንገኘው። ፖሴሽን ላይ ማሸነፍ ይችላል። በጣም ብዙ አሰልጣኞች ደግሞ የሚወዱለት ከሜሰን ማውንት በጣም በጣም አስደናቂ የሚባል ወርክሬት ካላቸው ተጫዋቾች መካከልም ጭምር በቀዳሚነት የሚነሳ ነው። ይሄ ወርክሬቱ ብለን የምናነሳው ምናልባት ለተጋጣሚዎች እጅግ በጣም አስቸጋሪ የሚሆን ቡድኖች ከላይኛው የሜዳ ክፍል ጀምሮ ተጋጣሚዎቻቸውን ተጭነው ማጥቃት ሲፈልጉ ቢውል ዳፖቻቸው የተሳኩ እንዳይሆኑም ጭምር ማድረግ ከሚችሉ እና ደግሞ ለቡድኑ በጣም ብዙ ሜዳዎችን በማካለልም ጭምር ከሚነስ ጨዋዎች መካከል ይነሳል ማለት ነው። ለዚህ ትልቁ ምሳሌ መሆን የሚችለው የ ጨዋታ ሂደት ይኸው ከወልቭስ ጋር በነበረው ሂደት ላይ የተመለከትንበትን ቅጽበት በደንብ ማስታወስ እንችላለን እና አሁን ወደ ጎሎች እየተመለሰ ይገኛል። ይበልጥ በዩናይትድ ቤት ውስጥ የሁን ወሳኝ የሚባሉ ዲፓርትመንቶችም ጭምር ሊያገኝ ይገባል አይነት የሚሉ ጥያቄዎችም የሚነሳለት አይነት ተጫዋች በመሆኑ ደረጃ ላይ የሚገኝ ነው። አንድ ጥሩ ምክንያቶች አሉ። ለምሳሌ በዩናይትድ ቤት ውስጥ የግራው መስመር የአስር ቁጥር ስፍራ ተጫዋች ሆኖ መጫወት የሚችለው ሜሰን ማውንትን ነው። አሁን በስብስብ ውስጥ እያየን የምንገኘው እዛ ቦታ ላይ እንግዲህ የተለያዩ ተጫዋቾች ይህንን ሚና መወጣት ይችላሉ። አንዱ ማቲያስ ኩኛ ነው። ከዛ ባለፈ ደግሞ በቡን ውስጥ የተለያዩ ሚናዎችን ሊወጣ የሚችልባቸው አማራጮች አሉ። ነገር ግን በዚህ ሳምንት እንደተመለከት ነው አሊያም ከዛ በፊትም በነበሩት ቆይታዎች አሰልጣኝ ሩበን አሞሪም ማቲያስ ኩኛን በተመለከተ የተለያየ አይነት ምልከታ ያላቸው ይመስላሉ። ዘጠኝ ቁጥርን ሲያስጀምሩት ተመልክተናል። አሊያም ሶስት አራት ሶስት ወይም ሶስት አራት ሁለት አንድ በሚጠቀሙበት ሰዓት ላይ ከሁለቱ ከመጨረሻ አጥቂ ስፍራ ጀርባ ከሚገኙ ተጫዋቾች መካከል አንዱ እንዲሆንም ጭምር የማድረግ ምርጫን የሚወስዱ አይነት አሰልጣኝ ናቸው። በዚህ ሂደት ውስጥ እዛ ቦታ ላይ ሁለት የቀኝ እግር ተጫዋቾች አሏቸው ማለት ነው እሱም አሁን የምንመለከተው የሜሰን ማውንትና ማቲያስ ኩኛና ኩኛን አሁን ካሏቸው ተጫዋቾች አንጻር ፊት መስመሩ ላይ ይበልጥ እንዲሆን ቢያደርጉት የሚመጡት አይነት ኢነርጄቲክ የሆነ ይበልጥ ተጋጣሚን መጫን የሚችል እና ኳስንም ጭምር ይዞ ለቡና አገሮቹ ማቀበል አይነት የሚችል ተጫዋች እንደመሆኑ መጠን እዛ ቦታ ላይ ይበልጥ ወደፊት ከፍ ብሎ እንዲጫወትም ጭምር የማድረግ ምርጫቸውን እየተመለከትን እንገኛለን። ነገር ግን አሁን እየተመለከተ ነው የምንገኘው ሜሰን ማውንት ቆይታ በዩናይትድ ቤት ውስጥ እዛ ቦታ ላይ በጣም አስፈላጊ የሚባለው ተጫዋች የመሆን እድሉ በጣም አሪፍ ነው። አሪፍ ሆኖ የተመለከት ነው እና በቡድኑ ቤት በማንቸስተር ዩናይትድ ቤት ውስጥ ከሚገኙ ተጫዋቾች ውስጥ በቶሎ እየተግባባ የሚገኝ ለምሳሌ ከብሩኖ ፈርናንዴሽ ጋር ያለው ተግባቦት በጣም ጥሩ የሚባል ስለመሆኑም ጭምር በጣም በርካቶች ያነሳሉ። ስቲል አሁን ባለ ሁኔታ የዩናይትድ ደጋፊዎች ተጫዋቹን በተመለከተ ገና ካሁኑ የሜሰን ማውንት በጣም ጭላንጭል ምናልባት በዩናይትድ ቤት ውስጥ ገና ከዚህ በላይም ጭምር እንዲታይ የሚጠበቅበት ተጫዋች እንጂ አሁን ላይ ጥሩ ቦታ ላይ ደርሰዋል ብለን የምናነሰው ተጫዋች አይደለም። ግን አሁን እያየ ነው በሚገኘው የተጫዋቹ የሆኑ የሚታዩ ጭላንጭል ተስፋዎች ውስጥ ደጋፊዎች ስሙን እያነሱ የሚዘምሩለት አይነት ተጫዋች መሆን ጀምሯል አሁን የዩናይትድ ተጫዋቾችም ጭምር በተጫዋቹ እንዲህ መሆን ለምሳሌ ወደኋላ ተመልሶ ተከላካዮችን የሚያግዝበት መንገድ፣ በጥልቀት ተመልሶ አማካዮችን የሚያግዝበት መንገድ፣ በፍጥነት ለሽግግሮች በጣም ድንቅ የሚባል በጣም ታታሪ መሆኑም ጭምር ደግሞ ብዙዎች ለዩናይትድ ወደ ጥሩ ፎርም መመለስ ምክንያት ከሚሆኑ ተጫዋቾች መካከልም ጭምር የሚነሳ ተጫዋች ነው እንግዲህ። ይሄ ተጫዋች ዩናይትድን ሲቀላቀል 60 ሚሊዮን ፓውንድ ገንዘብ ወጥቶበታል፣ በ2023 ማለት ነው። ግን ደግሞ እሱም እንደሚለው አሁን የትኛውም ሰዓት ላይ የትኛውን ቦታ ላይ መጫወት ብቻ ነው የምፈልገው የሚል ሀሳቡን ያነሳ ነበር በወቅት ወደ ዩናይትድ ሲመጣ እና ይሄ የብቃት ጣሪያውን ማሳየት እንደሚፈልግም ጭምር ከዛ ባለፈ ያሳለፋቸው ጊዜያቶች ሆኑ ከባድ እንደነበሩም ጭምር በደንብ የሚያጋራ ነው ይህንን ተጫዋች በተመለከተ። እና በዩናይትድ ቤት ውስጥ አሁን ሜሰን ማውንት 584 ደቂቃዎችን አሳልፈዋል በእንግሊዝ ፕሪሚየር ሊግ ምናልባትም በዚህ ውድድር ዓመት የተመለከት ናቸው ካሉ ተጫዋቾች ውስጥ 13ኛው ብዙ ደቂቃዎችን በሜዳ ውስጥ ካሳለፉ የዩናይትድ ተጫዋቾች መካከልም ጭምር የሚነሳ ነው። ምናልባት እንደነ ቤኒሃሚን ሴስኩ ያሉት ተጫዋቾች አሉ። 616 ደቂቃዎችን ተጫውተዋል። ነገር ግን የዛን ያህል በጣም ሩቅ የሆነ ከሜሰን ማውንት የተሻለ እስታቲስቲክስ ያላቸው ተጫዋቾች ናቸው ማለት ደግሞ አንችልም። ግን እንዲያም ቢሆን ለምሳሌ ከበርንሌ ጋር በነበረው ጨዋታ በጉዳት ምክንያት ከዛ ከሲቲ ጋር እንደተመለከታችሁት ነበር በጣም ወሳኝ በሚባሉ መርሃ ግብሮች ላይ ሜሰን ማውንትን መመልከት አልቻልም። ለምሳሌ ከብሬተን ጋር፣ ከኖቲንጋም ፎረስት ጋር በነበሩ ጨዋታዎች ከተጠባባቂ ወንበር ላይ እንድንመለከተውም ጭምር ያደረገ ነው። አሁን ሩበን አሞሪም አንዳንድ ነገሮቻቸውን ሳይወዱም ጭምር አዳዲስ ነገሮችን እንዲመለከቱ ይጋብዛቸዋል። ለምሳሌ የብሪያን ኤንቤሞ እና ማቲያስ ኩኛ ወደ አፍሪካ ዋንጫው መጓዝ ዩናይትድ አማራጮቹን በአጠቃላይ ያሉትን አማራጮች በሙሉ ለመጠቀም የሚገደድበትን ሁኔታ እናያለን ማለት ነው። ለሜሰን ማውንት ከ2021/22 ያ 11 ጎሎችን አስቆጥሮ 10 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለበት የእሱ የእግር ኳስ ኬሪየርን ካነሳን በጣም በትልቁ የምናነሳለት ጥሩ የውድድር ዓመት ያ ነው። ከዛ በኋላ ግን በጣም ጥሩ ጊዜ ሊሆን የሚችል የውድድር ዓመትን የማሳለፍ እድል እንዳለበት ልናነሳው የምንችለው ይመስለኛል። እና አሰልጣኝ ሩበን አሞሪም አንዳንዴ ታክቲካል ሾዎች አሉ። በተለይም እንደ አጥቂ የማጫወት ምናልባትም ቅድመ ያነሳ ነው የማትያስ ኩኛ እዛ ቦታ ላይ እንዲጫወት በማድረግ ሂደት ውስጥ ሜሰን ማውንትን በነፃነት ወደኋላ ተመልሰው እንዲጫወት የማድረግ ከዛ ባለፈ አሁን ይህንን ተጫዋች በተመለከተ ሊደር ነው ብለዋል። የቡድን መሪ መሆን የሚችል አይነት ተጫዋች ነው እና ልክ እንዲያውም ኢት ኢዝ ናት ላይክ ሊቻ ልክ እንደ ሊዛንድሮ ማርቲኔዝ አይደለም። ለብዙዎች ምሳሌ መሆን የሚችል አይነት የመሪነት ተሰጥኦ ወይም ክህሎት ካላቸው ተጫዋች መካከልም ጭምር አንዱ። ልምምድ ቦታዎች ላይ በተለይም በማንቸስተር ዩናይትድ የልምምድ ማዕከል ላይ ካሪንግተን ላይ ማለት ነው ከሁሉም ተጫዋቾች ጋር በጣም መግባባት የሚችል ብዙ እንዲህ አይነት ጥያቄዎች ከማይነሱባቸው የ ማንቸስተር ዩናይትድ የውድድር ዓመትን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው እና የሜሰን ማውንት ጥሩ ፎርም ላይ መገኘት ለዩናይትድ በእጅጉ በጣም እንደሚጠቅምም ጭምር ማንሳት በምንችለው ልክ ልናነሳው የሚገባ ጉዳይ ነው እና ይህ ተጫዋች ወደ ጥሩ ፎርሙ መምጣት የሚችል ከሆነ ዩናይትድን በጣም በትልቁ ማገዝ ከሚችል ጨዋቾች መካከልም ጭምር በትልቁ ልናነሰው የምንችልለትን የሜዳ ላይ ቆይታን የሚያስመለክተን ይመስለኛል። አሁን ዩናይትዶች በደንብ በሚፈልጉት መልኩ ከዚህ በኋላ ባሉ ጨዋታዎች ላይ እንዲያንጸባረቅላቸውም ጭምር የሚፈልጉት የሆነ ኮከብ አላቸው ማለት ነው በቡናቸው ውስጥ አሰልጣኝ ሩበን አሞሪም የዚህን ተጫዋች ብቃት በጣም በደንብ ከዚህም ጭምር በተሻለ መልኩ አውጥቶ እንዲጠቀም ብዙ ኃላፊነት የሚጠበቅባቸው አሰልጣኝ ናቸው ማለት ነው የሚሆኑት። አንዳንድ ተጫዋቾች ገና እርሊ በእግር ኳስ ኬሪያቸው በጣም የብዙዎችን ትኩረት መሳብ በሚችሉ ናቸው። ምናልባት ፍራንክ ላምፓርድ ወደ እንግሊዝ ፕሪሚየር ሊግ በቼልሲ ቤት ውስጥ ሳሉ እንዲሁም ዘመድ ስለሆነ ነው በተደጋጋሚ ይህንን ተጫዋች የሚያሰልፈው የሚል ጥያቄም ጭምር የሚነሳበት ጥያቄዎች ይነሱበት የነበረ ነበር። ነገር ግን አሁን ሜዳ ላይ የምንመለከተው የሜሰን ማውንት እንቅስቃሴዎች ማለት ነው። ይህንን ለማለት ይህንን ለማለት በቂ ይመስለኛል። ትክክለኛ የሜዳ ላይ እንቅስቃሴዎችን እያሳለፈ የሚገኝ እንጂ ፌቨር እየተሰራለት የሆነ ተጫዋች እንዳልሆነ በደንብ እየተመለከት ነው እንገኛለን። ስለዚህ ብዙሃን የእግር ኳስ ተመልካቾች አሁን ሻርፕ ወደ ሆነው ብቃት እየመጣ የሚገኘውን አስፈሪ የሆነውን በጣም ብዙ ታታሪ የሆነውን ሜሰን ማውንትን በቀጣዮቹ ጊዜያቶች ውስጥ የምንመለከተው አይነት ተጫዋች ስለመሆኑም ጭምር እየተነሳለት ነው የሚገኘው። አሁን በጣም የሚያስገርማችሁ በሁለት ጨዋታዎች ብቻ ነው ካለፉት ሰባት የማንቸስተር ዩናይትድ ጨዋታዎች ውስጥ መሰለፍ ይችላሉ። ይህም ማለት በጣም ጥቂት የሚባሉ የሜዳ ላይ አገልግሎቶችን እየሰጡ ከሚገኝ ተጫዋቾች መካከል አንዱ ነው። በጣም ጥቂት የሚባል ማለት ነው። ስለዚህ ሶስት አራት ሶስት የጨዋታ ቅርጽን ለሚከተለው ከዚህ ቀደም በተመለከት ነው የተውማስተዋል አሁንም በተመሳሳይ ያንኑ ሃይኮፕ ይዞ ለሚመጣው ሩበን አሞሪም ተመሳሳይ የጨዋታ መንገድን ለሚከተል ቡድን በእንዲህ አይነት የጨዋታ መንገዶች ውስጥ ሻይን ማድረግ የሚችለው ሜሰን ማውንትን ነው የተመለከትን ያለ ነው የሚል ሀሳብን ብዙዎች የሚጋሩት ነው። ዩናይትድም በዚህ ተጫዋች የሜዳ ላይ እንቅስቃሴ በደንብ ከሚጠቀሙባቸው ተጫዋቾች መካከልም ጭምር አንዱ ሊሆን እንደሚችል በደንብ መረዳት እንችላለንና፣ ስቲል ገና 26 ዓመቱ ላይ ነው የሚገኘው። ከዚህ በላይ በጣም ብዙ ጊዜያቶችን በዚህ ቡድን ውስጥ ማሳለፍ የሚችል ተጫዋች ስለመሆኑም ጭምር በደንብ መመስከር እንችላለን። ዘንድሮ በጣም ጥሩ ጥሩ ሳሲክሶች ያሉ ተጫዋች ነው ልንል ማለት እንችላለን። እንግዲህ በስካውኖቹ ቆይታዎችና ዩናይትድ በእጅጉ የዚህ ተጫዋች ጥሩ ፎርም ላይ እንዲገኝም ጭምር የሚመኘው ክለብ ነው። ያንን አይነት ብቃቱ ላይ መገኘት ሲችል ደግሞ ከዚህም በተሻለ ማለት ነው አፕዴት የሆነውን ሜሰን ማውንትን ማግኘት ሲችል ለዩናይትድ ቤት ውስጥ ለዩናይትድ በአጠቃላይ በጣም የተሻለ የተሻለ ከዚህ በላይም ጭምር በዚህ ተጫዋች ግልጋሎት መጠቀም የሚችለው ተጫዋች እንደሆነም ጭምር መረዳት እንችላለን እና ሜሰን ብዙዎች ወደ ጥሩ ፎርሙ ወደ ጥሩ ፎርሙ እየተመለሰ እንደሆነም ጭምር የሚጋሩለት አይነት ተጫዋች ሆኖ በዚህኛው የውድድር ዓመት እየተመለከት ነው ነው እንግዲህ የምንገኘው። አሰልጣኞች አንድ በቡድናቸው ውስጥ የሚፈልጉት ነገር አለ ብዙ ሜዳ የሚያካልላቸው የጥያቄ ችግር የማይነሳበት ቡድናቸውን በተሻለ መልኩም ጭምር እንዲያግዝ የሚፈልጉት አይነት ተጫዋች እና እንዲህ አይነት ተጫዋች ወደኋላ መለስ ብለን ስንመለከት እዚህ ቡድን ውስጥ የሚፈልጉት እንዲህ አይነት ተጫዋች ይመስለኛል። ምናልባት ወደኋላ መለስ ካለን በዩናይትድ ቤት ውስጥ እንዲህ አይነት ተጫዋች ማን ነበር ብላችሁ ካላችሁ፣ ስኮት ማክቶሚኔ በትንሹ ልናነሰው የምንችለው እና ካልሆነ በቀር የዚህ ተጫዋች ቆይታ በጣም በጣም በጣም በጣም ድንቅ ነው። አንድ ቁጥር ልንገራችሁና ላጠናቅ። ለምሳሌ ከውልቭስ ጋር በነበረው ጨዋታ አንድ ጎል ነበር የነበረው፣ ሶስት ሙከራዎችን አከናውኗል፣ ሶስት ፋውሎች ተሰርተውበታል፣ አራት የሪከቨሪ ኳሶች ላይ ተሳትፈዋል። 96 በመቶ ያቀበላቸው ኳሶች ስኬታማ ነበሩ። ሜሰን ማውንት ነው እያለን የምንገኘው። ይህንንም ስንል ደግሞ ገና ስቲል ፊት ሆኖ እየጀመረ የሚገኝ ተጫዋች አይደለም፣ በዚህ ልክ እያነሳ ነው የምንገኘውና። ለዩናይትድ ዘንድሮ እሱ በተሰለፈባቸው ጨዋታዎች ዩናይትድ ሰባት ጨዋታዎችን አከናውኗል። አምስቱን አሸንፈዋል፣ በአንዱ ጨዋታ አቻ ሲወጣ በአንዱ ሽንፈትን ያስተናገደና እሱ ሲሰለፍ የዩናይትድ የማሸነፍ ስኬቱ ሰባ አንድ ነጥብ አራት በመቶ ወይንም ደግሞ በየጨዋታ ሁለት ነጥብ ሶስት ነጥቦችን ማንቸስተር ዩናይትድ ይዞ እንዲወጣም ጭምር የሚያግዘው የሚረዳው ተጫዋች ነውና ሜሰን ኢዝ ባክ እያሉ ነው የሚገኙት። በዚህ የድርድር ዓመት አሁን በዩናይትድ ቤት ውስጥ ከዚህ የተሻለም ጭምር ካሳለፍ የድርድር ዓመት በላይ እንዲሆን የሚጠበቅበት ተጫዋች ቀጣዮች እግር ኳስ ክሬሮቹ በዚህ ቡድን ውስጥ ከዚህ የተሻለም ጭምር እንዲሆኑ ይጠበቃልና አራት በቋሚነት የጀመረባቸው ጨዋታዎች በአጠቃላይ ሶስት ጎሎችን አስቆጥሯልና ሜሰን ማውንት በጣም በጣም ጥሩ ፎርም ላይ ከተገኘ ለዩናይትድ ከዚህም በተሻለ መልኩ ቡድኑን ማገዝ የሚችል ተጫዋች ስለመሆኑም ጭምር በርካቶች የሚስማሙበት ተጫዋች ሆኖ እያገኘ ነው እንገኛለን። ሜሰን ማውንትን እስካሁን ድረስ በተመለከታችሁት የሜዳ ላይ እንቅስቃሴ እንዴት አያችሁት? ሀሳባችሁን አጋሩኝ። አቤል ኦፊሻል ላይ ነበር ቆይታን ያደረጋችሁት። ለፔጅ አዳዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ግን በአክብሮት እጋብዛለሁ። መልካም ጊዜ እንዲሆንላችሁ ተመኘው።